አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናቸው? አማናቸው ሰላማችሁ። እዝት በፍ ሰላም ለናንተ ተመኘው፣ ሰላም ላገሬ ተመኘው። ሁሌ የዞት ምኞት ነው ማለት ነው። እነዚህ እንግዲህ ዛሬ መጣው፣ ስመጣ ምን ይዤ መጣው? አብራችሁን ቆዩ ማለት ነው ዛሬ ጉድ ኮ ነው ጭራሽ ሀይሚ አበዛችሁ ማለት ነው። አበዛችሁነት አበዛች እያየኋቸው ነበር፣ በያቸውም ቪዲዮ አልሰራሁም ማለት ነው። ለምን በቃ ፕራንክ መስሎ ጸጥ እያያየው ነበር እስከዛሬ። ዛሬ ቪዲዮ ያሰራው ነገር የለም። ዛሬ ደግሞ ሀይሚ ስታበዛው መጣው ማለት ነው። መጀመሪያ በጅምሩ በተጀመረበት ነገር ብሩኬን ነበር ጥፋተኛ ያረኩት ማለት ነው። አሁን ዛሬ ደግሞ ወደ ሀይሚል ተገልብጫለሁ ማለት ነው። አዎ በቃ እንግዲህ ትላንትም የሰጣት ስጦታ አምጥታ ተቀበለኝ ብላ ነበር፣ ሲከራከሩ ነበር ማለት ነው። እሱ ሆኖ አለፈና ዛሬም ደግሞ ለቃቅማ ሰብስባ እቃዋን ይዛ ለማስረከብ ማምጣት ማለት ነው። ወይ ጉድ ወይ ጉድ። እኔ የሚገርመኝ ነገር ሴቶችዬ ለምንድነው ስትጣሉ የሆነ ነገር ዋጥ ማድረግ አችሉ ማለት ነው? ለምንድነው፣ ለምንድነው በቃ ድሮ ያደረጋችሁት ነገር አውጥታችሁ ዘርጌፍ አሁን ሀይሚም ለብሩኬ ያደረገችለት ነገር ሊኖር ይችላል። በዛን ሰዓት ማለት ነው በዛን ሰዓት በቃ አያርገውና የዛሬን አያርገውና፣ ግን አሁንም ፕራንክ ነው ሊሉ ብሎ ሊመጡም ይችላሉ። እኔ እንጃ ዩቱበር ነገር አይታወቅም። እንግዲህ ብሩኬ እስከ ዛሬ ለሀይሚ ያደረገላትን ነገር ሰብስባ ቋጥራ ቆጣጥራ መጣ ዛሬ ማለት ነው ፍስሀን ይዛ እንግዲህ ብሩክን አስጠርቶ ማለት ነው ይሄን እንዲሰጡት፣ አጅሬ ብሩክን ነብር ሆኖ ጠበቅን አልፈልግም ተይ ብዬ ይሻላው ይላል። እንደውም ለፍ እንቅ ሊያረጋት የሚፈልጋ ሊጠፈጥፋት የሚፈልጋ አሁንም ደግሞ ዋጣ አረጋዋል ማለት ነው። አይ ሴቶችዬ ብትደበደቡ አቅም የላችሁ ማዘዝ ለማምጣት ነው ምላሳቸው ከዱላ የበለጠ ረዥም ነው ወይ? እኔ እኔ እውነት በሴትነቴ በሴትነቴ በጣም ነው እኔ ፈጣሪ ቅሬ በላይ አንዳንድ ሴት እንዲሁ ሴትን አሳጣቢና ሴትን እንዳትወለድ እንዲሉ ሰዎችን የምታረግ ሴት አለች ማለት ነው ሴት ለምን ተወለደች? ምታስቢል ሴት አለች ማለት ነው አሁን ድሩ እየተሰጣ ስጦታ ቤተኛ ሀገር ነው የሚመለሰው። ሰው ሲጣላ ስጦታ የድሮውን ውሰድ ተብሎ ይመለሳል። እንዲ ሀይሚ ያደረገችውን ነገር አበደኝ ጥሩ አይደለም ማለት ነው። ጢፋ አሰርታለች ማለት ነው። እውነት ለመናገር ትላንትም እንደዛ ይዛ መጣች። ዛሬም እንፍሩኬ ትንሽ እያለው ነገር ፈገግ አስተርጎኛል፣ ብዙም ባይሆን ዛሬ ጠቦች ነው ወይ ልብሱን አላላትም ወፍረሽ ጠቦሽ ነው ያመጣሽ? አላላትም እንደው አልቀበለው ብሎ ሁሉ ወርውሮት ነበር ማለት ነው። ግን በኋላ ላይ ሂጅልኝ ብቻ ብሎ ተቀበላት ማለት ነው። ይሄ ነው በቃ የወንዶች አቃም ይሄ ነው። ሴት ምን ምን ካለች ሂጂ ነው። በሮ ግፍት ነው ሂጂ ነው በቃ። ወንዶች ማንም ወንድ ሁሉም ወንድ አቃሙ አንድ ነው። የዋ ወንድ ሊኖር ይችላል ሚተው ወንድ አንድ ነገር ከተጣላችሁ ሚተው ወንዶች አሉ። ማይተው ደግሞ እልህኛ እልህ ሚይዛቸው ወንዶች አሉ። ስለዚህ ምንድን ነው የሚሉት ወንዶች ሴቷ ስጥ ስጥ ካለች በሩ ክፍት ነው ማንም አላያዘሽም ሂጂ ነው የሚሉት። ሂጂ ሂጂ፣ ሂጂ፣ ሂጂ መጨረሻ ሰዓት ሂጂ ሲላት ብሩክ እኮ በቃ አምጪ ብሎ ተቀብሎ ሂጂ ሲላት እኮ አልሄድም አለች፣ አልሄድም፣ አልሄድም፣ አልሄድም። በኋላ ላይ ምንድነው የሚሻላት? ቀጥ ብላ ባይድሮ ሄደች ማለት ነው። ስለዚህ ሰዓት ሲደርስ ማለት ነው። እኛ ሴቶችዬ ለምንድነው ከወንዶች የምንዳረቀው? እስቲ ወንዶቹን በወንድነታቸው ትንሽ ክብር እንስጣቸው። ደግሞ አቅም አላቸው። ሴት አቅም አለኝ አቅም አለኝ ብለን ፍንፍን እንላለን። አሁን ሮታ ለምንድን ነው የምታለቅሰው? ሀያ አራት ሰዓት ለምንድን ነው የምታለቅሰው? ስለ ወደደችው ማለት ነው። በቃ ልትመለስ ያ ነገር ሼሙም አለ፣ የሚያረጋውም ጥፋት አለ። ይሄ ነገር ብላ ነው እንጂ አብርሽን ከጠላችሁ ይህንን ነገር ሲፈጠር የሳቀች ነው የምትሄደ ነበረው ማለት ነው። አሁን ያለቀሰች ነው ቁጭ ያለችው ማለት ነው። ደሚንበ ማለት ነው። በቃ ሴቶች፣ ወንዶች አይሸነፉም። መቼም አይሸነፉም፣ ያሸንፋሉ እንጂ ለምንድን ነው? ከፈጣሪ ዘንዳ ነዋ የበላይነት የተሰጣቸው። እናንተ የበላይ ብትሆኑ አትችሉም ወንዶቹ ቦታ ወንድ ሆናለሁ ብትሉ አችኝ ከዳም ጥታቸው አቅም ምላሳችሁም በትወረውሩ አቅማችሁም ብታሳዩ ስጥስጥ ብትሉ ስጦታ ብትመልሱ ስጦታ ይመልስልኝ ብትሉ ምንም ብትሉ ማንም፣ የትኛውም ሀገር የትም ቦታ ሴት አታሸንፉም። በሀቃ ሲሆን ነው እንጂ በጉልበት አታሸንፉ። በሀቅ ግን ሀቅ ካላት በሀቅ ታሸንፋለች። አለዛ ምን ምን በስድብ እቃ በማይመለስ ለብቻ በመኖር ተሳፍሮ በመሄድ ላ ማይደረግ ነው ማለት ነው። ስለዚህ ዛሬ ያደረገችው ነገር ሀይሚ በጣም አስቀልቶኛል ማለት ነው። እሳም በተመልካችም ተናዳለች ማለት ነው። እንግዲህ ይህ የፈረደበት እስትሪም ያርድ ወጥቶ ሉሉሉሉ የሚሉት ነገር ውሳ መሄዳ ጆሮ ሰታ አዳምጣለች ማለት ነው። ለካ ዩቱበሮቹም ይሄዳሉ ማለት ነው። አዎ ሄዳ ዛሬ በቃ እንዲ ያላችን እንደዚህ ያላችሁኝ ብላ በጣም ቅራኔ አቀርባለች ማለት ነው። እንግዲህ ያሳዝናል። እውነት ያሳዝናል። እውነት ያሳዝናል። እንደዚህ ተዋዶ እንደዚህ ሲጣሉ በጣም ነው የሚያሳዝነው ማለት ነው። ቡሩኬ ይኸው ሀይሜ ጢላው ሄደች። ሂጂ ብሏት ነበር፣ ሂጂ ብሏት ነበር። አልሄድም አልሄድም ብላት ብላ ነበር ግን መሄድ ችላለች ማለት ነው። ቡሩኬም ደግሞ ፍስሃን ምን ማድረግ አለብኝ እስቲ ንገረኝ ብሎ እሱም ምንም የነገረው ነገር የለም። አዝኗል። እዚህ ጋር ቁጭ ብሏል ማለት ነው። ቁጭ ብሏል የተጣላ ሰው ሁለቱን አላስቀምጥም ብዬ ብቻውን አስቀምጨዋለሁ ማለት ነው። የገባችሁ። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራ አድርጉኝ። አዲሶች ማለት ነው። ውድድ ውድድ ነው። ማረጋችሁ። ሰላማችሁ ይብዛልኝ። ሰላም ለመዳም ቅሙሞች የኔም ቤት ጎራ ለሚሉ ሁሉ ሰላማችሁ ያብዛልኝ ብለን ብያለው። የነበረን ቆይታ ይሄንን መስል ነበር። ቀጣይ ደግሞ ጥሩ ነገር ይዘን እንመጣለን ብዬ ተስፋ አደርጋለሁ ማለት ነው። እናንተም ትመጣላችሁ፣ ተጎኔ አላችሁ እነዚህ አሉኝስ ብዬ በደስታ እጠብቃችኋለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሴቶችዬ፣ እስቲ ረጋ ባሉ ሴቶችዬ፣ ረጋ ባሉ፣ በእርጋታ ያዙ። ወንዶቹ አረ፣ ወንዶቹ እኮ ወንድነት ይመጣባቸዋል። ምናቅታችሁ ነው? እንደ ሴቶች እንደ ሴት ለስልስ ብለሽ መኖር አለበች። ለስልስ ብለሽ መኖር መቻል አለበች። ሁ ከወንድ እኩል እሳደባለሁ፣ ከወንድ እኩል እደባደባለሁ፣ ከወንድ እኩል አውራለሁ ከሽ